በኢትዮጵያ ስራ ላይ ያለው ህገ መንግስት በ1987 ዓ.ም የጸደቀበትን ህዳር 29 ቀን ለማሰብ ቀኑ ላለፉት 20 ዓመታት የብሔር ብሔረሰቦች ቀን በሚል እየተከበረ ይገኛል። የብሔሮች ውክልና ባለው የፌዴሬሽን ምክር ቤት አማካኝነት በየተራ በየክልሉ የሚከበረው በዓሉ በትችትና በድጋፍ የተለያዩ አስተያየቶች ሲሰነዘሩበት ይሰማል። በዓሉ የብሔር ብሔረሰቦች ቀን ተብሎ ሲከበር ለእርስ በርስ መስተጋብር መጠንከር ምን ፋይዳ ነበረው ያልናቸውና በየዓመ ሚሊዮን ብሮች ወጪ በማድረግ የሚከበረው በዓል ለእርስ በርስ መቀራረብ የፈየደው ነገር አልታየንም ከሚሉት ወገን እንደሆኑ የነገሩን በግላቸው የስራ አመራር አማካሪ የሆኑትና ፖለቲከኛው ዶክተር ጌትዬ ትርፌ ናቸው። የአንድ ወጣት ዕድሜን ያህል ያስቆጠረው በዓሉ በመከበሩ ምን አተረፍን ያልናቸው ፖለቲከኛው ጌትዬ ትርፌ በበዓሉ ምክንያት በማህበረሰቡ ዘንድ የባህል ልውውጥ ሲደረግ ቆይቷል፣ ይህም በመልካም ጎኑ የሚነሳ ነው ብለዋል። ይሁንና በአንጻሩ በዓሉን ባከበረ ማግስት አንዱ ብሔር ሌላውን ሲያፈናቅል ይስተዋላል። በየቦታው ላለው ግጭት፣ በዚህና በዚያ ለሚጓተተው ፖለቲካችንም ጭምር መፍትሄ አላመጣለንም ብለዋል። ጀምረ ወደዚህ ኢትዮጵያ ፖለቲካ ከመስቀለኛ መንገድ አልፎ ብዙ መጎር ገመድ መጓተች አልፎ ያው መተላለቅ ደረጃ ደርሰ አንዱ አንዱ የሚያፈናቀለው የብሔር ብሔረሰብ እና የሰጠ መንግስት ባለበት የብሔር ብሔረሰብ በዓላት ተብሎ በሚከበርበት ሀገር ሰባት ስምንት ዓመት እንደምታቂው ነው። ከዚህ አንጻር ለእኛ ለኢትዮጵያ በአጠቃላይ ለኢትዮጵያ ፖለቲካ መረጋጋት፣ ለማህበረሰብ መረጋጋት፣ ለማህበራዊ ጉዳይ መረጋጋት አበርክቶ ሲያደርግ አናይም። በየዓመቱ የማዘጋጀቱን ድርሻ ወስዶ የብሔር ብሔረሰቦችን ቀን ከሚያሰናዳው ክልል ወይም ከተማ አስተዳደር ባሻገር በየትምህርት ቤቶቹ ቀኑ የብሔር ብሔረሰቦች ቀን፣ የባህል ቀን ወዘተ እየተባለ ይከበራል። በዚህም ወቅት አከባበሩ የሚጠይቀው ነው በሚል ገና ክፉና ደጉን በደንብ ላያለዩ ልጆች የተገኙበትን ብሔር አልባሳት እንዲለብሱ መደረጉን ይነቅፋሉ። ልጆቹ የእኛ ከሚል ይልቅ የእኔ እንዲህ ነው ወደሚል አመለካከት እየሳብናቸው ነው የሚሉት፣ ፖለቲከኛው አንዱን ትውልድ በእንዲህ አይነት ጎጠኝነት ውስጥ መክተታችን ሳያንስ ከዚህ በኋላ ያለውን ፖለቲካል ኢኮኖሚ የሚረከቡ ሕጻናትን በዚህ መንገድ እንዲያልፉ ማድረግ ተገቢ አይደለም በማለት ከእኛነት ይልቅ እኔነትን ማስቀደማችን አስከትሎብናል የሚሉትንም ያስረዳሉ። ባላደገ ባልበለጸገ አይምሯቸው የእኔ በሚል ነው ያስጀመርናቸው። የእኔ የሚል ነው የኢትዮጵያን አሁን አንዱ ያለመረጋጋት ያበቃትና የምናስተምርበት የብሔር ብሔረሰቦችን ባህልና እንትን የምናስተምርበት የምናከብርበት መንገድ የኔና ከኔ የሚል የፍላጎት የመነጨ ስለሆነ ያው ሀያ ዓመትም ተከብሮ የኤክስፐርስ መቀራረቡን ፖለቲካው የሚያራግበውን ነገር ትቶ ማህበረሰባዊና ሰብአዊ ጉዳይ ከማረግር አንጻር በጣም ብዙ የሚቀረ ሆኖ ያገኛል እና ውጤቱ መሬት ላይ አመረደ በሴሬሞኒ ደረጃ ሆን እንደምታዩ በየዓመቱ ይከበራል። በህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር የሆኑት ዶክተር ሀይለ እየሱስ ታዬ የቀኑ መከበር ምንም የፈየደው ነገር የለም በሚለው ሀሳብ አይስማሙም። እርሳቸው እንደሚሉት ቀኑ በተለይም በሚመሩት በህገ መንግስት እና በፌዴራሊዝም አስተምሮ ማዕከል በኩል በተለያዩ የህገ መንግስት ጉዳዮች ዙሪያ ሰነዶችን በማዘጋጀት ለህዝቡ ግንዛቤ በመስጠት እንዲሁም የባህል ልውጦችን በማድረግ ይከበራል ብለዋል። ባለፉት ዓመታት ቀኑን ማክበር አያስፈልግም የሚሉ ድምጾች ይሰሙ ነበር የሚሉት ዋና ዳይሬክተሩ፣ በዚህ መነሻነት ጥናት አድርገናል፣ በጥናቱም ያገኘነው ውጤት በዓሉ አይከበር የሚል አይደለም ሲሉም ያስረዳሉ። የፌዴራል ስርዓት በተመለከተ ብዙ አይነት ሳቢዎች ነበሩ። አሁን ግን በአብዛኛው ለምሳሌ ተፎካካሪ ፓርቲዎችም ቢሆኑ በአሁኑ ሰዓት ፌዴራሊዝም አያስፈልግም የሚል የለም። ፌዴራሊዝም ምን አይነት ቅርጽ ኖሮ እንዴት ይደራጅ የሚለው ላይ ውይይት ይደረግ ነው እንጂ ፌዴራሊዝም ደስ ሀገር አያስፈልግም የሚል አሁን እሱ በጣም የለም ማለት ይቻላል ቢኖርም በጣም ውስን ነው። ምድሩ አይደለም ሁለተኛ ህገ መንግስቱም ቢሆን ህገ መንግስቱ አያስፈልግም ሊቀደድ የሚል ነገር ቀርቷል። አሁን ያለው ምንድን ነው? ህገ መንግስቱ ውስጥ ያሉ ጉዳዮች የሚሻሻሉ ካሉ እና ለማሻሻሉ የሚሻሻሉ የሚል ውይይት ነው ያለው። ስለዚህ ይህም እኮ ትልቅ ፕሮግረስ ነው። ይህ ባህል መከበርም ለዚህ ማስተዋወጡ ይኖረዋል ብለን አስባለን። እና ራሱ የተቀብሉ ቅቡልነት የማግኘት ችግሩ ምንድን ነው እነሳው በዚህ በህብረ ብሔራዊ ከም ሆን ጂኦግራፊ ይሁን እንደዚህ ቢሆን የሚነክር ክርክር አለ። እሱ በቀጣይ ውይይት ይደረጋል። በሀገራዊ ምክክር አለ ህገ መንግስቱ ላይም እነዚህ ለዚህ ቢሻሻሉ የሚነገር አለ። ይህም እድገት ነው። የብሔር ብሔረሰቦ ና ህዝቦች ቀን መከበር ላይ የተለያዩ ሀሳቦች ቢነሱም በተለይ የበዓሉ ባህላዊ ጎን እየጎላ መጥቷል። አንዱ አካባቢ ያለው አለባበስ፣ አመጋገብ፣ አጨፋፈርና የሙዚቃ ምት ሳይቀር በሌላው አካባቢ በደንብ የሚታወቅበት በየዓመቱ የሚያከብረው ክልል ብዙ ሺዎችን የሚያስተናግድ እንደመሆኑም ኢኮኖሚው የሚነቃቃበት ነው ባይ ናቸው። በህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተሩ ዶክተር ኃይለየሱስ ታዬ፣ ፖለቲከኛው ዶክተር ጌትዬ ትርፌም በበኩላቸው በተለይ ቤቱ ያለው አከባበር መልክ ልይዝ ይገባል። በበዓል ወቅት ልጆቻችን የኔ በሚሉት አልባሳትና ባህል እንደሚኮሩና ለማንጸባረቅም እንደሚሞክሩ ሁሉ በሌሎችን ባህል መድመቅ እንደሚቻል ማሳየት ይገባል። በዚህ መንገድ አከባበሩ ወደኛነት እንዲሸጋገር ለማድረግ ስራ መጀመር ያለብን አሁን ነው ብለዋል። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን በብሔራዊ ደረጃ በማዕከላዊ ኢትዮጵያ ክልል ለሀያኛ ጊዜ እየተከበረ ይገኛል።